ጉሮክ እግዚአብሔር አብ አዜ ኩሎ ዓለም አምላክ ነው ወጉሩክ ወልድ። በቅዳሴ መጨረሻ ላይ ካህናት ሕዝቡን ሲያሰናብቱ በሰላም ወደየቤታችሁ ግቡ የሚል የማሰናበቻ መልእክት ያሰማሉ። በሰላም ወደ ቤታችሁ ግቡ ማለት ወደምትኖሩ ቤት ቤት ማለት አይደለም። ምክንያቱም ቤት የሌላቸው ስላሉ። ታዲያ ምን ማለት ነው? ካላችሁኝ ከተወሰነ ደቂቃ በኋላ ነግራችኋለሁ። አብራችሁ ይቆዩ። ቅዳሴ በቤተክርስቲያናችን ስርዓት መሰረት በህብረት የሚጸለይ የህብረት ጸሎት ነው። ከጸሎቶች ሁሉ የላቀ የጸሎት ክፍል ነው። ቅዳሴ ማለት ቀደሰ፣ ባረከ፣ አመሰገነ፣ አከበረ፣ አነጻ፣ አጠራ፣ ለየ፣ ለእግዚአብሔር መርጦ ሰጠ የሚለው ግስ የወጣ ጥሬ ዘር ሲሆን የቃሉም ትርጉም መቀደስ፣ መባረክ፣ ማመስገን ማለት ነው። ስለዚህ ስራተ ቅዳሴ ማለት የምስጋና መርሃ ግብር ወይም የምስጋና ስራት ማለት ነው። ስራተ ቅዳሴ ሶስት ክፍሎች አሉት። እነርሱም የዝግጅት ክፍል፣ የትምህርት ክፍልና ቅዳሴ ይባላሉ። መጀመሪያው የዝግጅት ክፍል ሲሆን ካህኑ በነዋይ ቅዱሳት ላይ ከሚጸልየው ጸሎት ጀምሮ ይህች ዕለት ምንኛ የምታስፈራናት፣ ይቺ ሰዓት ምን ያህል የምታስጨንቅናት፣ መንፈስ ቅዱስ ከሰማየ ሰማያት የሚወርድባት ይህንን መስዋዕቱን የሚሰውርባትና የሚያከብርባት እስከሚለው ያለው ክፍል ነው። ሁለተኛው የትምህርት ክፍል ሲሆን ካህኑ በጽሙናና በመፍራት ቁሙ፣ የእግዚአብሔር ሰላም ከኔና ከናንተ ጋራ ይሆን ዘንድ ጸልዩ ብሎ ክርስቲያኖች ወደ ቤተ ክርስቲያን በምን መልኩ ተዘጋጅተው መቅረብ እንዳለባቸው፣ በቤተ ክርስቲያን ሲቆሙ እንዴት መሆን እንዳለባቸው በግልጽ ይናገራል። ካህኑ ለምእመናን ሁሉ ይጸለያል። ጸሎቶ ነሳ ይደገማል። የመዝሙር ክፍል ለምሳሌ እንደ መዝሙር 24ና መዝሙር 101 የመሳሰሉት ይጸለያሉ። ረዘም ያለ ጸሎት ይጸለያል። ዲያቆኑ የሐዋርያትን ትእዛዝ ይህ የአባቶቻችን የሐዋርያት ትእዛዝ ነው፣ ሰው በልቦናው ቂምንና በቀልን ቅናትንም ጠብንም በባለንጀራው ላይ በማንም ላይ ቢሆን ያዝ ብሎ ለህዝቡ ያሰማል። በዚህ ክፍል የነቢያት ትንቢት፣ የሐዋርያት ምልክታት እንዲሁም ቅዱስ ወንጌል ይነበባል። ካህኑ ወደ መንግስተ ሰማያት የምታገባ ወንጌል እንሆ ሲል ዲያቆኑ ደግሞ መንግሥተ ሰማያት ቀርባለችና እንሳግቡ ይላል። ሶስተኛው ክፍል ፍሬ ቅዳሴ ሲሆን ህብስቱ ወደ ስጋ አምላክ ወይኑ ደግሞ ወደ ደመ መለኮት የሚለወጥበት የጸሎትና የምስጋና ክፍለ ጊዜ ነው። ይህ የቅዳሴ ክፍል ካህኑ ሀበነ ንህበር በዘዚአ ከመንፈስ ቅዱስ የሚለውን ጸሎት ይጸልይበታል። ስለ ቅዱስ ስጋውና ክቡር ደሙ ስለ ይቅርታውና ምረቱ ይጸለያል። በመጨረሻም እንደ የማድረጋቸው ቅዱስ ስጋውን ክቡር ደሙን ለክርስቲያኖች ያቀብላሉ። እንግዲህ በቅዳሴ ወቅት ምእመናን እንዲሰበሰቡ በደወል ጥሪ ይደረጋል። የዝግጅት ጊዜ፣ የጸሎት ጊዜ፣ የትምህርት ጊዜ፣ የንሳ ጊዜ አለ። በመጨረሻም የሁሉ ነገር መደምደሚያ የሆነው ቅዱስ ቁርባን ይሰጣል። ከቅዳሴ በኋላ ካህናት ህዝቡን ባርከው ሲያሰናበቱ ዲያቆኑ እትሁ በሰላም በሰላም ግቡ ይላል። ይህ ወደ ምድራዊ ቤታችሁ በሰላም ግቡ ማለት አይደለም፣ ቤት የሌላችኋሉና ምስጢሩ ግን የቤተ ክርስቲያንን ጥሪ ተቀብሎ የሐዋርያትን ትምህርት ሰምቶ በሚገባ ተዘጋጅቶ ቅዱስ ስጋውን ክቡር ደሙን የተቀበለ ስጋዬን የበላ ደሜን የጠጣ የዘላለም ህይወት አለው ብሏልና ካገኙ የማያጧት ከገቡባት የማይወጡባት ርስት መንግስተ ሰማይ እንደሚገባ ለማጠየቅ የሚገባውን አድርጋችኋልና ወደ ተዘጋጀላችሁ ርስት መንግስተ ሰማያት በሰላም ግቡ ማለት ነው። ሁላችንም ተስፋ ለምናደርጋት ለመንግስተ ሰማያት ያብቃን፣ ይቆየን።